በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ብሩካን ዚያቤ ልጆች ቤተሰቦቼ አብ ወልድ መንፈስ ቅዱስ የወደዳችሁ አብ የመረጣችሁ ወልድ ኢየሱስ ክርስቶስ የሞተላችሁ መንፈስ ቅዱስ ያተማችሁ በዘላለም እቅዱ ልጆች ተብላችሁ ትጠሩ ዘንድ ወራሾች ሆናችሁ ትቆጠሩ ዘንድ የተጠራችሁ ምንም ኃጥያተኞች በደረኞች በሚሆን በምህረቱ ብዛት የእግዚአብሔር ልጆች የብርሃን ልጆች ያደረገን ያደረጋችሁ ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክና ጌታ ደጎ አምላካችን ቅዱስ እግዚአብሔር ስሙ ለዘላለም የሚትወደድ የተመሰገነ ይሁን። ብሩካን እግዚአብሔር ልጆች ወደ ሁለት ማሳሰቢያዎች ሄጄ ከዛ ትምህርታችን እንካፈላለን። የመጀመሪያው ማሳሰቢያ ሁለት እግራቸውን በስኳር ህመም ምክንያት ተቆርጠው አልጋ ላይ የወጡ ትልቅ ካህን እግዚአብሔር ሰጥቶና ልኮልናል እ ካህን ህዝብ ያገለገሉ ናቸው። ነገር ግን ታውቃላችሁ፣ ካህን ካልቀደሰ፣ ዞሮ ህዝብ ካላገለገለ ማን ነው የሚመለከተውና አልጋ ላይ ተቀምጠው ዳዊት እየደገሙ ይውላሉ። ህይወትን ደህና ነው እያሉ ይውላሉ። ለምን አላግዛቸው ለምን አንደግፋቸውን ተባብረን በዚህ 1 ቀን ይህንን መሳሰብ ላሳስባቸው ነው የምወደው ሁለተኛ ገና ወይም የጌታ ልደት ቤተልሔም፣ እስራኤል ሀገር አስር ቀን ቆይተን እንመጣለን። በጣም ግሩም የሆነ ጊዜ ነው የምናሳልፈው። ጌታችን በተወለደበት ግርግም ስር ቆሞ ልደትን ማክበር ማስቀደስና መቁረብ ምን ማለት እንደሆን አላስረዳችሁም። ጌታችን በተቀበረበት መቃብር ፊት ቆሞ የልብን ጸሎት አፍስሶ መምጣት ምን እንደሆን ታውቃላችሁ። ምችሉኩን እናንተ ቤተሰቦቻችሁ ወላጆቻቸውን እንድትልኩ እንዲሁ አሳስባለሁ። በሁለቱ ማስታወቂያዎች ላይ ስትፈልጉ 9114380 ስልኬ ላይ አለው። እግዚአብሔር እናንተን ዘራችሁን ትውልዳችሁን ይባርክ። ዋትሳፕ፣ ቴሌግራም፣ ቫይበር፣ ቦቲም አፕ ላይ እገኛለሁ። ዛሬ ማንም ጥበብ የጎደለው ቢኖር እግዚአብሔርን ይለምን የሚለውን ሀሳብ ነው የምናውቀው፣ የምናየው ቅዱስ ያዕቆብ የኢየሩሳሌም ሊቀ ጳጳስ የነበረ ቅዱስ ያዕቆብ ከጻፈው መልእክት ነው የምንነሳው። እና ቅርታ ቤተሰቦቼ ቅዱስ ያዕቆብ ከጻፈልን መልእክት ነው። ያዕቆብ መልእክት ምዕራፍ አንድ ቁጥር አምስት ላይ ከእናንተ ግን ማንም ጥበብ ቢጎድለው፣ ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን ለእርሱም ይሰጠዋል። ነገር ግን በእምነት ምንም ሳይጠራጠር ይለምን። ይህንን ቃል ነው የምንማረው። እግዚአብሔር እንጀራ ይሰጣል፣ ታቃላችሁ። ጤና ይሰጣል፣ ልጆች ይሰጣል፣ ትዳር ይሰጣል። እግዚአብሔር ጥበብም ይሰጣል። ጥበብ ምንድን ነው? ጥበብ ማለት ከእግዚአብሔር የሚሰጥ ጥበብ የህይወት ብርሃን አብርሆት ማለት ነው። ለምሳሌ አንድ ሰው ባል መሆን እፈልጋለሁ ብሎ አንድ ወንድ ልጅ ሲያስብ በመጀመሪያ ባል የመሆን ጥበብ እግዚአብሔር እንዲሰጠው መጸለይ ያለበት። ምክንያቱም ቤት በጥበብ ነው የሚሰራው። ልባም ሴት ቤቷን በጥበብ ትሰራለች ይላል። ልባም ሴት ቤት በጥበብ ነው የሚሰራው። ልባም መልካም አባት ወይም መልካም ባል፣ ጥሩ ቤተሰብ፣ ጥሩ አማች፣ ጥሩ ምራት መሆን የሚችለው አንድ ሰው መለኮታዊ ጥበብ ሲሰጠው ነው ሲበራለት ነው። ስጋና ደም ብቻ ይሄን አይሆንም። ስጋና ደም ጥሩ ድግስ ይደግሳል፣ ጥሩ ሰርግ ይሰርጋል፣ ወይ ብዙ ገንዘብ ይሰበስባል፣ ውድ መኪና ይገዛል፣ ወይ ጥሩ ቤት ውስጥ ይኖራል። ግን ጥሩ ባለ ያደርግ ይችላል እያችሁ፣ ይሄኛው ልጅ መንፈሳዊ ልጅ ሲሄድ ግን አይሰጥም። ስለዚህ እግዚአብሔር የጥበብ ባለቤት እግዚአብሔር ይህንን እንዲሰጥ ወንዶች ጥበብ መለመን አለበት፣ ሴቶችም ሚስትነትን መለመን በተለይ በዚህ ዘመን ሚስትነት የሚስትነት ምሰሶ እየተመታ ነው ብዬ እመለከታለሁ። እህቶች፣ በተለይ በሰለጠነው ዓለም ከወንድ እኩል ገብቶ መስራት፣ መውጣት፣ ወንዶች የሚያደርጉትን ነገር ማድረግ መቻል፣ እንደገና ደግሞ ዘመናዊነቱ፣ ትምህርቱ፣ አመለካከቱ፣ ሚዲያው የሚፈጥርብን ነገር ሴትነታችንን እንድናፍርበት፣ እንድንተው፣ ልክ እንደ ጉዳት እንድንቆጥር ለወንድ ሚስት ሆኖ መኖር አለመፈለግ፣ አፈንጋጭነት፣ ፌሚኒስት መሆን ወደዛ ወደዛ የሚገፋ አስተሳሰብ እንደምታዩት ታያላችሁና እኔና ወንድ ምንድን ነው ልዩነታችን ብለን እስክንል ድረስ የሚያደርሱ አመክኔዎች ውስጥ ልንገባ እንችላለን ይሄ እንዲህ አይነቱ አመለካከት ለሴት ልጅ የህይወት ጉዳት ነው የሚያመጣባት ሚስት መሆን እናት መሆን ጥሩ ምራት መሆን ጥሩ አማች መሆን የምትችልበት ጥሩ መሆን የምትችልበት ጥበብ ከሰማይ ነው እና ጥበብን መለመን ይገባል። ጥሩ ሴት አድርገኝ፣ ጥሩ ሚስት አርገኝ ች ቤጣ ላይ ያለችውን ምሳሌ ሰላሳ አንድ ላይ ያለችው ልባም ሴት መንፈስ ስጠኝ፣ የአቢጊያን አይነት መንፈስ ስጠኝ፣ ቤቷን የምታተርፍ ሴት አድርገኝ፣ ቤቷን የምታፈርስ አይደለም ብሎ መጸለይ ይገባል። ማንም ጥበብ የጎደለው ሲል እነዚህን ነገሮችም ጭምር ያጠቃልላል። ሌላው ጥበብ ልጆችን ማሳደግ ነው። ልጆች በልጆች ፊት ጥሩና ጥሩ አባት መሆን ምሳሌ መሆን ለልጆቻችን ጥያቄዎች መልስ መመለስ መቻል። እነዚህ ጥበቦች ከሰማይ ካልተሰጡን ሥጋና ደም አይሰጠንም። ሥጋና ደም የሚሰጠን ቁጣ፣ ማስፈራራት፣ ተግሳጽ፣ ወይም ብልጣ ብልጥነት ነው ምናስተምራቸው። መንፈሳዊ ስብናችን ግን ልጆቻችን መንፈሳዊ አድርጎ ይሰራቸዋል። በያዕቆብ ወይም በእስራኤል ሕይወት ሁለት ክፍለ ዘመን ነበረ። ያዕቆብ ወይም እስራኤል ክፍለ ዘመኑ ሁለት ነው። ከያቦቅ ሸለቆ ከመባረኩ በፊት ስጋዊ ያዕቆብ ነበር፣ ፍላጎት ያለው እግዚአብሔር እንዲባርከው የሚፈልግ እግዚአብሔር የሚጠማ በልጦ መታየት የሚፈልግ አምላክ ያለው ያዕቆብ ነበር። ጌታ ግን በያቦቅ ሸለቆ ከባረከው ሰውነቱን ከነካ በኋላ ሽሉዳውን ካነከሰ በኋላ እስራኤል የሚል ስም ከተሰጠው በኋላ ካልባረከኝ አለቅህም ብሎት ባርኮት ከወጣ በኋላ ግን መንፈሳዊ ያዕቆብ ሆነ። መንፈሳዊ ያዕቆብ ከሆነ በኋላ ወደ ከንዓን ልጆቹን ይዞ መጣ። መንፈሳዊ ያዕቆብ ከሆነ በኋላ ዮሴፍ የሚባለውን ወንድ ልጁን ቢንያምን አሳደገ። ስጋዊ ያዕቆብ ደግሞ እነ ይሁዳን፣ እነ ስምዖንን፣ እነ ሮቤልን አሳደገ። ከዮሴፍ በላይ ያሉት ልጆች ከሮቤል ጀምሮ እስከታች ያሉ ልጆች ሁሉም ስጋዊና ኃይለኞች ነበሩ። ወንድሞች ወንድማቸው ሸጠው የሚገቡ ነበሩ። እንደምታውቁት ገዳዮች፣ አራጆችም ነበሩ። ሴከማያንን በአንድ ሌሊት አርዶ ጨረሱ ናቸው። እንደዚህ አይነት ጽንፈኛ ልጆችን ያዕቆብን ይመስላል ሰው እንዴት ወልደ ብትሉ፣ ያዕቆብ እግዚአብሔርን ያውቃል እንጂ መንፈሳዊ ሰው አልነበረም። እግዚአብሔርን ማወቅና መንፈሳዊ ሰው መሆን በጣም ነው የሚለያየው። መንፈሳዊ ሰው መሆን የጀመረው እግዚአብሔር ጋር ከተገናኘ በኋላ ነው። ያዕቆብ በእግዚአብሔር ከተባረከ በኋላ ነው። መለኮታዊ ጥበብ ካገኘ በኋላ ነው። ጌታ ሲታገለው በራለት፣ የህይወት ትርጉም ገባው። አንክሶም ቢሆን ማሸነፍ እንደሚቻል ጠላት በፊቱ ሊወድቅ እንደሚችል እግዚአብሔር ታዳጊ እንደሆነ መፈራት የሚገባው እንደሆነ ሰልፌሱ እንደሆነ ተምሮ ወጣ። ጵኒኤል ብሎ ቦታውን ስም ያወጣለት፣ ሰውነቴ ድና ቀረች አለ። ሰውነቱ ድና የቀረችው መለኮታዊ ጥበብን ስለሰጠው ነው እግዚአብሔር። ከዛ በኋላ ጥሩ አባት፣ ለሚስቱ የሚያለቅስ ጥሩ ባል ሆነ ማለት እና ለልጆች ጥሩ አባት እናት መሆን የሚቻለው መለኮታዊ ጥበብ ሲሰጥ ነው ልላችሁ ነው። ወጣቶች እግዚአብሔር ጥበብ እንዲሰጠን መጸለይ ያለብን። አያችሁ፣ በህይወት ውስጥ ተወዳዳሪ የምንሆነው ተመረን ብቻ አይደለም፣ መለኮታዊ ብርሃንም ሰጥቶን ነው። አንዳንድ አሜሪካውያን፣ አውሮፓውያን ሳይንቲስቶች ጸልየው ነው ይባላል ትልልቅ ግኝቶችን ያገኙት። ትልልቅ አብርሆት የሚሰጣችሁ ወጣቶች እግዚአብሔር የብርሃን አምላክ ጥበብ እንዲሰጣችሁ ስትለምኑ ነው ይውላችሁ። ሃይስኩል ገብታችሁ ወይም በጥሩ ፖይንት ከዩኒቨርሲቲ መውጣታችሁ ብቻውን በቂ ላይሆን ይችላል። እሱ ብቻውን ኖሮን ኮብልስቶን ለምን እንሰራለን? ተመልከቱ። እሱ ብቻውን ኖሮን ሌላ ስራ ለተማሩ ትምህርት ማመጥን ስራ ላይ ለምን ተገኘን ብትሉ፣ ያ ብቻውን ለሰው ልጅ አይበቃ። መለኮታዊ ጥበብ ግን ያስፈልግ እና ሳይነቅፍ በልግስና ተምርህም እንዳልተማር ከሆነ ስትጸልይ ስትጸልይ ይህቴ? ለወጣትነትሽ ለወጣትነትህ የጥበብን ብርሃን ይሰጣል። የስራ ምንድን ነው የስራ በር ይከፍትላል። ሰው ያልሰራውን ድንቅ ነገር እንድሰራ የምርሆነ ይከፍተዋል ማለት ለሰው የሚጠቅም ሁሉ አበባ ንቦች እንደምስበስብ ሁሉ ወደ አንተ እንዲሰበሰበ የሚያደርግ ሁሉ ወደ አንቺ እንዲሰበሰበ የሚያደርግ ጥበብ ይሰጥሻል እና ይሄ ጥበብ ህይወትን ማሸነፍ የምትችሉበት ሀገር ማሳደግ የምትችሉበት ጥበብ ነው። ቻይኖች እግዚአብሔር የለም ብሎ ነው የሚያምኑት። ብዙዎች ታውቃላችሁ፣ ኤቲስቶች ናቸው። ወይም ደግሞ ከክርስትና አስተሳሰብና ፍልስፍና በጣም የራቁ ናቸው። እነሱ ክርስትና እንደ እምነት የማይቀበሉትም እንደ ፍልስፍና የማይቀበሉትም፣ ግን ቻይኖች ሰርተው በልጽገዋል። እኛ አምላክ ያለን ህዝቦችስ ከስደት ከልመና ለምን አንወጣ? አንድ ኤምባሲ ሄጄ በጣም ትልቅ ሰልፍ ነው፣ ሰልፉ በጣም ትልቅ ሰልፍ፣ ብዙ ወጣት ተሰልፏል። እዚያ ኤምባሲው ደግሞ ብዙዎችን ጥያቄዎቻቸውን እየተቃወመ እየሰረዘ ካንሰል እያደረገ ብዙ ውድ ገንዘብ ከፍለው ቪዛ ሳያገኙ ተበሳጭተው ያለቀሱ ሲወጡት አያላችሁ። አገር ኢትዮጵያ የመሰለች ሀገር ይዘን ይውላችሁ፣ እኛም ለሀገራችን እንድንሰራላት ለህዝባችን ለራሳችን ለቤታችን ወደፊት ለሚመሰረተው ቤተሰብ እንድንሰራ ጥበብ እንዲሰጠን መጸለይ ያስፈልጋል። እግዚአብሔር ያሳየው ጥበብ የህይወት በር ሊከፍት ይችላል። መንፈሳዊ አባቶችና መሪዎች፣ ሀገር መሪዎች፣ ፖለቲከኞችም እንደዚሁ ጥበብ ያስፈልገናል። የዳዊት ልጅ ጠቢቡ ሰሎሞን በህጻንነቱ ነው የነገሰው፣ ግን ህዝብ በጥበብ እንደሚመራ ገብቶታል። የንጉሥ ልጅ ስለሆነ ህዝብ ሊመራ እንደማይበቃ የዳዊት ልጅ መሆኑ ብቻ እንደማይበቃው ገብቶታል ስለዚህ በእግዚአብሔር ፊት ቆሞ ጥበብን ለመነ ማንም እስከዛ ዘመን ድረስ እግዚአብሔር ጥበብ ለምኖት አያውቅም እሱ ጥበብ ለመነው ጥበብንና ብልጽግናን ጨምሮ ሰጠው ወጣቱ ሰሎሞን ድንቅ መሪ ነበር ድንቅ መሪ ያደረገው ግን ድንቅ እግዚአብሔር ነው እና ፖለቲካ ሳይንስ ስላጠናችሁ ወይም የካድሬ ስልጠና ስለወሰዳችሁ መንፈሳዊ ኮሌጅ ውስጥ ገብተን ወይም ደግሞ መንፈሳዊ ስልጠናዎች ወስደን የአስተዳደር ትምህርት ስለተማረን ብቻ ህዝብ አይመራም። በተለይ መንፈሳዊ ቤት መለኮታዊ ጥበብ በጣም ያስፈልገዋል። መለኮታዊ ጥበብና ፍቅር ነው ቤተክርስቲያን የሚመራው ህዝብና መንጋድ የሚመራው ምክንያቱም ግልገል መጠበቅ ነው። መንፈሳዊ ትምህርት አገልግሎ ግልገል ማገድ ነው። በአገኘው ቦታ የሚዘል የሚፈነጥስ ግልገልን ሰብስቦ አግቶ ስርዓት ያለው በግ ማድረግ ነው። ለዚህ ደግሞ ጥበብና ፍቅር ያስፈልጋል። በትር አይደለም እና መሪዎች ሀገርን ምንመራ፣ ቤተሰብን ምንመራ፣ መንፈሳዊ መሪዎችም ከእግዚአብሔር ዘንድ ጥበብን መለመን ይገባናል። አንድ ሹመት ሲሰጣችሁ ወዲያው ተደበቃቸሁ፣ ለቤተክርስቲያን ሄዳችሁ፣ በፊቱ ቆማችሁ ጥበብ ስጠ ለዚህ ስራ ብቃት እንዲኖረ ማለት ያስፈልጋል። ማንም ጥበብ የጎደለው ቢኖር ሳይነቅፍ በልግስና ለሚሰጥ ለእግዚአብሔር ወደ እግዚአብሔር ይለምን በእምነት ይለምን ሳይጠራጠር፣ የሚለው ቅዱስ ያቆብ ይሄንን። ሌላው ከሰው ጋር ለመኖር ጥበብ ያስፈልጋል። ሰራተኞቻችንን ለማስተዳደር ሰራተኞች መጥፎዎች ስለሆኑ ሳይሆን፣ አንዳንዴ የቤት ሰራተኞች እኛ አስቸጋሪዎች ስለሆነ ቤታችን ሰው የሚያበረክት ግን ሁሌ ኮምፕሌን የምናደርገው እነሱ ነው። እነዚህ ልጆች እኛ ቤት ለምን አልኖሩ? ምን ጎደለኝ ብሎ ጠይቆ ጥበብ ስጠኝ ቤት የምመራበት ልጆች ቤት ሰራተኞች የማስተዳድርበት ማለት ያስፈልጋል። አማቾች የሚዝበት መራቶችን ማስተዳድርበት ጥበብ ስጠኝ ከአንተ የሆነውን ጥበብ ማለት ያስፈልጋል። ለሁሉም ነገር ጥበብ ያስፈልጋል። ለሁሉም ነገር እናንተ ዲዛይን የምታወጡ፣ መንገድ የምትሰሩ፣ ህንፃ የምትሰሩ ባለሙያዎች ጥበብ ለምኑ። ሰማይ የሚወደውን ጥበብ ለመለ ለመስራት ሞክሩ ሰማይ የሚወደው አንድ እዚ በእርጅ ከሊፋ ይሁን ብቻ እርግጠኛ አይደለውም ዱባይ ሀገር ሆቴል የተሰራ ትልቅ ሆቴል አለ የዱባይ አይከን የነበረ ሆቴል ውሃ ላይ የተሰራ ሆቴል ነው ባህር ላይ እና ያን ሆቴል ዲዛይን ያደረገው አንድ እንግሊዛዊ መሐንዲስ ነው እና ሆቴሉ ላይ ምንድነው አስቀምጦ የሄደው? ሲወ መስቀል ነው ያስቀመጠው። ሆቴሉ የመስቀል ዲዛይን ነው። እና የዩኤን የዩናይትድ አረብ ኤምሬት የሀገር አይከንደብ ልክ እንደ ላሊበላ እና አክሱም ማለት። በኋላ ግን መስቀል መሆኑ ገባቸው። ይህ መለኮታዊ ጥበብ ነው ብዬ አስባለሁ። መስቀሉ በተባልታመነበት ሀገር መስቀሉ እንዳይረሳ መስራት እያቸው እና ጥበብ እንዲሰጥ እግዚአብሔር ትውልድ የሚታነጽበት ነገ የምትተቡት ግንብ ደግ የምታስቀምጡት ህንፃ ኬንያ ህንፃ ለሚሰሩት ቤተክርስቲያን ለሚቀጥለው ትውልድ በረከት እንዲሆን ማለት ነው ተንዶ ለአነሱ ላይ የሚፈጃቸው ሳይሆን ለፍልስጤማውያን ሰገነት መሰረት ያለው ትምህርት ያለው እንዲሆን ኢየሩሳሌም ሄዳችሁ ምታቁ ታቃላችሁ በየመቅደሱ ትገቡ መቅደሱ ውስጥ ገብታችሁ ሰው ሳያስረዳችሁ ቦታም እንደሆነ ይነግራችኋል እራሱ ሚሳሎ ስዕል የሚሰራው የሚቀመጠው ምስል ምን እንደሆነ ቦታውን ያስረዳቸዋል። እንዲህ አይነት ጥበብ ያላቸው ብዙ መሐንዲሶች፣ የስነ ህንፃ ባለሙያዎች አሉ። ጥበብን መለመን ያስፈልጋል። አውቃለሁ ብቻ ብለን እንዳንቀመጥ፣ እውቀታችን ላይ መለኮታዊ ጥበብ ያስፈልጋል። ማንም ጥበብ የጎደለው ቢኖር ሳይነቅፍ በልግስና የሚሰጥ እግዚአብሔርን በእምነት ይለምን የሚለው ይህንን አጠቃላይ ያጠቃልላል። የሰማነውን በልቦናችን የጻፈ መንፈስ ቅዱስ ይባርካችሁ። በሰማነው ቃል ብዙ እንድናፈራ ይርዳን። የእግዚአብሔር ቸርነት፣ የእናታችን የእመቤታችን ረድኤት በረከት፣ የመላ ጥበቃ አብሮ እንዲሆን ኮሜንትና ላይ ካካችሁ ስለምትወጡ እግዚአብሔር ባርካችሁ። ቀሲስ አሸናፊ ገሪዛን አርያም ነኝ። ሰላም